የአባቶቹ ልጅ ነፍጠኛው ትውልድ በእንቢተኝነት ተነስቷል። አማራነት ከነከብሩ ከብሩ በህልውና እንዲቀጥል የሚያደርገው ትግልም በድል እየገሰገሰ ነው። ጎጃም ቋሪት ከባድ ውጊያ ተደርጓል። የአማራ ፋኖ በብልጽግና ጦር ላይ ድል ተቀዳጅቷል። አስገራሚ ጀብዶች ተፈጽመዋል። በዝርዝር እንነግራቸዋለን። የፋኖ ወታደራዊ ካምፖች በሰልጣኝ ወጣቶች እየተጨናነቁ ነው ተብሏል። መረጃውን ታዳምጡታላችሁ። ብልጽግና ወደ አሰብ ጦር ልኳል። ውጥረቱን ተባብሷል። ድሮኖችም ቅኝት ጀምረዋል። ዝርዝር ዝርዝሩን ይዘናል። ከባድ ማስጠንቀቂያ የሰጠችው ሀገር ጉዳይም የዓለም ስጋት ሆኗል። አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን ታዳምጣላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦች፣ ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር ገረመው ወንዳወክ ብርጌድ በምዕራብ ጎጃም ቋሪት ከባድ ውጊያ ማድረጉን ገልጿል። የአምስተኛው ክፍለ ጦር የሚዲያ ባለሙያ ፋኖ ዮሴፍ ታረቀኝ ከመንግስት ጥምር ጦር ጋር ሙሉ ቀን የፈጀው ውጊያ መደረጉን ተናግሯል። በእጅጋና በገበዘ ማርያም ከተሞች መካከል በምትገኘው ገነት አቦ የተባለች አነስተኛ ከተማ አቦ ቤተ ክርስቲያን አካባቢ በነበረው ውጊያ እንደ ሻውሌው የተባለ የመንግስት የሚሊሻ አባልን ጨምሮ ከሀያ ከ በላይ የመንግስት የጸጥታ ኃይሎች ላይ እርምጃ ተወስዷል ብሏል። የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊው የሻለቃ የኔ ዓለም ዘለቀ ድንቅ የመምራት ጥበብ በታየበት አውደውጊያ ያለምንም የወገን ጉዳት በጠላት ላይ ከፍተኛ ጉዳት ደርሷል ነው የተባለው። በዚህ የተበሳጩት የመንግስት ታጣቂዎች ንጹሐንን እንደገደሉ መረጃዎች ወጥተዋል። ገነት አቦ ከተማ ላይ የመድኃኒት ቤቶች፣ የጫማ መሸጫ ሱቆችና ፋኖ ይመገብባቸዋል በሚል ምክንያት ከአስር በላይ ምግብ ቤቶች በእሳት አውድመዋል። መድኃኒቶቹንም ከፋርማሲ እያወጡ አቃጥለዋል ነው የተባለው። በጨፍጫፊው ስርዓት ጉዳት ከደረሰባቸው የገነት አቦና አካባቢው ነዋሪዎች መካከል አቶ ዋለ አድገህ የሚባሉ የሮቢት አካባቢ አባት የግል መሳሪያህን አምጣ ተብሎ ተገድለዋል። ወጣት ይዘንጋው በላይ የተባለ አርሶ አደርም ከቤተ ክርስቲያን ሲመለስ በጨፍጫፊው ስርዓት ተሰውቷል። የአማራ ወጣት ነፃነቱን በክንዱ ለማስከበር ወደ ፋኖ ወታደራዊ ካምፖች በገፍ እየተመመ ነው ተብሏል። ከፍ ሲል እንደ ህዝብ ዘሩ እንዳይቀጥል ቢያንስ ደግሞ በባርነት አንገቱን ደፍቶ ገዢዎችን እያገለገለ ብቻ እንዲኖር ለማድረግ በሚል በህዝቡ ላይ ግልጽ ወረራ የፈጸመውን የብልጽግና አገዛዝ ለመፋለም የቆረጡ ጀግኖች አስቀድመው ነፍጥ አንስተው ኑሯቸውን ጫካ ካደረጉ ቆይተዋል። በእነዚህ ጀግኖች ለነፃነት የቆረጠ ልብ የተማረኩ በርካቶች በየጊዜው የቀዳሚዎቻቸውን መንገድ እየተከተሉ ትግሉን በመቀላቀል ላይ ናቸው ተብሏል። በጥቂት ግለሰቦች ፊት አውራሪነት ብቻ የተጀመረው የአማራ ህዝብ ትግል መዋቅር ሰርቶ ስርዓት ዘርግቶ ሚሊዮኖችን ያቀፈ ወደ መሆን ተሻግሯል። አላማውን የተረዱ መዳረሻ ግቡን ያወቁ የትግሉ መነሻ ሀቅ የገባቸው የአማራ ህዝብ በደል የተጋሩ መገፋቱ ያንገበገባቸው የህልውና ስጋቱ የእግር እሳት የሆነባቸው ጀግኖች ነፍጥ አንግተው ወራሪውን ሰራዊት እያጋደሙት እንደሆነ ሆነ ተነግሯል። አንድ ዓመትና ጥቂት ወራትን ባስቆጠረው ህዝባዊ እምቢተኝነት የአዲሱ ትውልድ መሪ ወጣቶች የህይወት ዋጋ የሚጠይቀውን ትግል ተቀላቅለዋል። አሁንም በሁሉም የክልሉ ግዛቶች የሚንቀሳቀሱ ፋኖችን የሚቀላቀለው ወጣት በከፍተኛ ደረጃ እየጨመረ እንደሚገኝ ተነግሯል። ለዚህም አንዱ ምክንያት የአማራ ህዝብ መንግስታዊ በደል በአይነትም በመጠንም እየበዛ ሄዶ የእያንዳንዱን ቤት ማንኳኳቱ እንደሆነ ይነሳል። ተሸናፊው የበ ብርሃኑ ጁላ ጦር የሚፈጽመውን የንጹሐን ጭፍጨፋ በተለይም ህጻናትን፣ እናቶችን፣ አረጋውያንን፣ የሃይማኖት መሪዎችን፣ የቆሎ ተማሪዎችን፣ እረኞችንና ሌሎችንም በግፍ ሲረሽን የተመለከተ የአማራ ወጣት ቆሞ ሞትን የመጠበቅ እጣ ፈንታውን ባለመቀበል ከወንድሞቹ ጋር በምሽግ ለመሰለፍ ዘምቷል። ሌላኛው ምክንያት ደግሞ የፋኖ ድል አድራጊነት የፈጠረው የሞራል ከፍታ ነው ተብሏል። በሁሉም ቦታዎች በተካሄዱ አውደ ውጊያዎች የብልጽግናን ጦር እያስፈረጠ የገረፈውን የፋኖ መዋቅር ያዩ ወጣቶችም እነሱም ቆርጠው ትግሉን እንዲቀላቀሉ አድርጓቸዋል። በእያንዳንዱ አማራ ውስጥ ያለው ቤተሰባዊና ማህበረሰባዊ ግፊትም ወጣቱን ለነጻነቱ ለመፋለም እንዲቆርጥ እንዳደረገው ይነሳል። የህዝቡ ህልውና የሚረጋገጠው ሁሉም የድርሻውን በማበርከትና የትግሉ አካል በመሆን እንጂ በዳር ተመልካችነት በመቆም አለመሆኑን የተገነዘበው ትውልድ ጓደኞቹን እሳት አንግተው የበለጠ እሳት ከታጠቀ ኃይል ጋር እየተናል ሲያናቁ እያየ በየመንደሩ ሲልከሰከስ የሚውል ጎረምሳ የተናቀ እንዲሆን የሚያስችል ስነ ልቦናዊ ስሪት ተፈጥሯል ነው የተባለው። የአማራ እናቶችን ልጆቻቸው በጀግንነት እንዲፋለሙ መቀነት ፈተው ስንቅ የሚቋጠሩና መርቀው የሚሸኙ እንጂ እግር ስር ወድቀው ቤት እንዲውሉ የሚማጸኑ ከመሆን እንዲወጡ ተደርጓል። አብዛኞቹ የአማራ አባቶችም ልጆቻቸውን ከጎናቸው አሰልፈው ገዳዩን ሰራዊት እንዲፋለሙ ተደርጓል። በየትኛውም የአማራ ግዛት ውስጥ ፈርቶ ቤት የመቀመጥ ማለት ዳር ይዞ የመመልከት አያገባኝም የማለት በአንድ አሁኑ የመቆም ጀንበር እየጠለቀች ነው ተብሏል። ወጣቱ በህዝቡ የህልውና ትግል ውስጥ በደም የሚጻፍ አሻራውን ለማስቀመጥ ወስኖ እንዲቀላቀል እያደረገ ያለው ሌላኛው ምክንያት ደግሞ የፋኖ የስልጠና ዕድል እንደሆነ ተነግሯል። አማራ እንደ ህዝብ በተዋረድ የዘር ሀረጉን የወረሰው የነፍጥ እሴት ወታደር አድርጎ የሰራው ቢሆንም የአማራ ፋኖ ደግሞ ማህበራዊ እሴቱን ከዘመናዊ የውትድርና ሳይንስ ጋር አዋህዶ እያ ሰለጠነ መሆኑ ብዙዎችን እንዲሳቡ ማድረጉ ይነሳል። አብይ አህመድ በሚሊሾቹ ብርሃኑ ጁላ እና አበባው ታደሰ በኩል የሚመራውና በሀገር መከላከያ ስም የሚነግደው ደካማ ስብስብ ከየመንደሩ ወጣቶችን እየለቀመ ያለምንም ስልጠና ለውጊያ ሲያሰማራ፣ ሀቀኛው የአማራ ፋኖ በበኩሉ በወታደራዊ ብቁነት አምኖ የሚፋለም የጀግኖች ስብስብ መሆኑ የወጣቶቹን እምነት እንዲያገኝ አስችሎታል። የአማራ ወጣቶች አሁንም በየቀኑ በየአካባቢያቸው የሚ ገኘውን የፋኖ መዋቅር እየተቀላቀሉ ድንቅ ወታደራዊ ስልጠና እየወሰዱ ነው ተብሏል። የፋኖ መሪዎችም አዳዲስ ወጣቶች በውጊያ ብቻ ሳይሆን በፖለቲካም ብቁ እንዲሆኑ በማድረግ ላይ መሆናቸው ታውቋል። በየክፍለ ጦሮች፣ በብርጌዶችና በሻለቃ አደረጃጀቶች ውስጥ እንዲገቡ እየተደረገ መሆኑን ተነግሯል። በተመሳሳይ የብልጽግና የጸጥታ መዋቅርም እየፈረሰ ፋኖን እየተቀላቀለ ነው ተብሏል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ከሚያስተዳደ ድራቸው ወረዳዎች ደጀን ወረዳ አንዱ ሲሆን በደጀን ወረዳ የሚገኘው ዛምበርሃ ብርጌድ በብልጽግና ኃይል ላይ እየፈጸሙት ያለውን መጠነ ሰፊ ጥቃት ተከትሎ በደጀን ወረዳ ሰብሸንጎ ቀበሌ ከሚገኘው የጠላት ካምፕ ከሞት የተረፉት 27 ሚሊሻዎች የአገዛዙ ስርዓት በአማራ ሕዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት መጥፋታቸው ተረጋግጧል። ከጠፉት ሚሊሻዎች ውስጥ የተወሰኑት ዛምበርሃ ብርጌድ የተቀላቀሉ ሲሆን ቀሪዎቹ ደግሞ አካባቢያቸውን ለቀው ሰው ኮብልለዋል። የሚኒሻ አባሎች የአገዛዙ ስርዓት አስገድዶ እንዳስገባቸው ለፋኖ አባላቱ በማስረዳት የአማራ ህዝብ አንወጋም በማለት ብልጽግና ያለበትን ቀጠና ለቀው መውጣታቸው ተናግረዋል። በአፍሪካ ቀንድ ካሉ ሀገራት መንግስታት ውስጥ እንደ ስጋት እየተቆጠረ የሚገኘው የኢትዮጵያው የአብይ አህመድ አስተዳደር ወደ ቡሬ ግንባር አሰብ መስመር ሰራዊት እያስጠጋ ነው ተብሏል። ስርዓቱ ከሁሉም ጎረቤት ሀገራት ጋር የዲፕሎማሲ ውድቀት እንደገጠመው ሲነገር ቆይቷል። በኦሮሞ ብልጽግና ባለጊዜነት የሚመራው ስርዓቱ ትላንት የታደገው የኤርትራን ህዝብ ለመውጋት ሰራዊቱን ወደ ቡሬ ግንባር እያጓጓዘ መሆኑን ወታደራዊ ምንጮች ጠቁመዋል። ሰሞኑን በዚህ በቡሬ ግንባር በፊልድ ማርሻል ብርሃኑ ጁላ የሚመራው ሰራዊት የድሮንና የአየር ቅኝት ያደረገ ሲሆን ጎረቤት ሀገር ኤርትራም የድሮን ቅኝት ማድረጓ ታውቋል። የጠቅላይ ሚኒስትር አብይ አህመድ መንግስት ከሰመራ የድሮን መቆጣጠሪያ ጣቢያ በተጨማሪ ሶስት የድሮን ማዘዣዎችን በዚህ ግንባር የተከለ ሲሆን እሱም ኤሊዲሃር፣ ሙሳሪና ከባዳ ከተማ አምስት ኪሎ ሜትር ገባ ብሎ በስተቀኝ በኩል ካለ ተራራ ስር ተጨማሪ መቆጣጠሪያ ጣቢያ ያ ማዘጋጀቱ ታውቋል። የምስራቅ እዝ ሶስት ክፍለ ጦሮች የሰሜን ምስራቅ እዝ ስድስት ክፍለ ጦሮችና የሁለቱ እዞች የሜካናይዝድ ኃይል ወደ ቡሬ ግንባር እየተንቀሳቀሰ መሆኑ ተነግሯል። የተወሰነ ኃይል ዲቾቶ ኤሊድሃር ባዳና መሰል ቦታዎች መድረሱን ከቦታው ያሉ ወታደራዊ ምንጮች መረጃውን አድርሰውናል። ኤልድሃር ኤምይጂ 23 መንደርደር እንዲችል ተደርጎ የተሰራ ሲሆን ለሱ 27ና ለሱ 30 ጀቶች ደግሞ ሰመራ ጎንደርና ኩያ መቀሌ አቅራቢያ ያሉ ወታደራዊ የጦር መንደርደሪያዎች ለመጠቀም መወሰኑ ታውቋል። የኩያውና የጎንደሩ ጀቶች አልሄዱም ለህወሀትና ለፋኖ በሚል እስካሁን አልተንቀሳቀሱም ተብሏል። የጦር አሰፋፈርም በአፋር ክልል በሰርዶ አቅጣጫ ሁለት ክፍለ ጦሮች፣ በጅቡቲ ጠረፍ ወደ ሙሳሊና በወታደራዊ አጠራር ከፍታ ነጥብ 785 ተብሎ የሚጠራው ቦታ አካባቢ ሶስት ክፍለ ጦሮች፣ በዋናው የአሰብ መስመር በግራና በቀኝ ሶስት ክፍለ ጦር የተሰማሩ ሲሆን በስተግራ በኩል ከለላውያን የሚባል የገዢ መሬቶችን ተከትሎ ከፍተኛ ወራሪው ሰራዊት ተሰማርቶ ይገኛል ተብሏል። ከዚህ በፊት በ1990 እስከ 1992 በነበረው ውጊያ ሲያገለግሉ የነበሩ የግንባር ሆስፒታሎችም ጥገና ተደርጎላቸው ስራ መጀመራቸው ታውቋል። ይህንን ግንባር በደንብ ያውቁታል በሚል ጄኔራል ባጫ ደበሌ ከኬንያ አምባሳደርነት ተነስቶ ወደ አካባቢው እንዲዘምት ዝግጅት እየተደረገ መሆኑም ተነግሯል ከህዋ የህወሀት ጦር መሪዎች ሜጀር ጀነራል መስፍን አማረና ሜጀር ጀነራል ተክለ አሸብርም ቀጠናውን ስለሚያውቁት ሙያዊ ድጋፍ እንዲያደርጉ ሽምግልና ተልኮባቸዋል ነው የተባለው። ኢራቅ የሶሪያ ግጭት የመላ ቀጠናውን ሰላም ሊያናጋው ይችላል በሚል አሳስባለች። ባግዳድ የደማስቆ ፖለቲካ መታወክ መካከለኛው ምስራቅን አደጋ ውስጥ ያስገባዋል ያለች ሲሆን በተለይም ለአላዋይቶች አስቸጋሪ ሁኔታ ይፈጥራል የሚል መግለጫ ሰጥታለች። የበሽር አላሳድ ደጋፊዎች ከጊዜያዊ መንግስት ወታደሮች ጋር የገቡበት ውጥረት ሶሪያን የእርስ በርስ ጦርነት ውስጥ ዳግም እንዳይከታት ስጋት ተደቅኗል። በህዝብ ቁጥር የሚያንሱት አላዋይት ማህበረሰብ የሶሪያን ፖለቲካ ከአምስት አስርት ዓመታት በላይ ተቆጣጥረው አገሪቱን የአምባገነን አገዛዝ ምድር አድርገዋታል በሚል ይወቀሳሉ። በእርግጥ የአሳድ መንግስት እንጂ እኛ ፖለቲካዊ ተቃዋሚዎች ሆነን አናውቅም የሚል መከራከሪያንም ያቀርባሉ አልዋይቶች። የኢራቅ መንግስት በሶሪያ ምድር እየሆነ ያለው ሁሉ በቅርበት እየተከታተለው መሆኑን ያሳወቀ ሲሆን፣ ግጭቱ የደማስቆን ቀውስ ከድጡ ወደ ማጡ ያደርገዋል ብለዋል። ምንም እንኳን የባግዳድ መንግስት የውስጥ ፖለቲካውን ማራቅ ባይችልም በሶሪያ ፖለቲካ ውስጥ ጣልቃ የመግባት አዝማሚያ እንዳለው ተጠቁሟል። መካከለኛው ምስራቅ ወደ ባሰ መስቀልቀል ከመግባቱ በፊት ቀድሞ ውጥረቱን ማብረድ ያሻል የሚል ማሳሰቢያ ከተለያዩ ወገኖች እየተሰጠ ይገኛል። ልዩነቶችን በድርድር እንዲቋጭም ጥሪ ቀርቧል። የባግዳድ ጦር በኢራቅና ሶሪያ ድንበር የወታደሮቹን ቁጥር ከፍ አድርጓል። በሶሪያ ዳግም ቀውስ መፈጠሩ እንደ ኢራንና የሊባኖሱ ሂዝቦላ አይነት ኃይሎች አቅማቸውን አጠናክረው በድጋሜ ደማስቆ ሊገቡ ይችላሉ የሚል ፖለቲካዊ ትንታኔም እየተሰጠ ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት የሚዲያችን ቤተሰብ ይሁኑ። ሰናይ ጊዜ።